ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። በዚህ ዝግጅታችን በዛሬ ዕለት በብፁ ወቅዱስ አቡነ ማትያስ እና በአቶ አረጋ ከበደ በኩል የተደረጉ ንግግሮችን የምናስደምጣችሁ ይሆናል። ንግግራቸውም ጦርነትና ሰላምን ያነገበ ሆኖ አግኝተነዋል። አብራችሁን ቆዩ። እርሰ መስተዳድሩ የፋኖ ሴራ ከሽፏል ሲሉ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉም ወደ መግባባት እንዲመጡ ፓትርያርኩ ጥሪ አቅርበ በተጨማሪ አቶ አረጋ ከበደ ህግ ተከብሯል ሲሉ፣ ብፁዕ ወቅዱስ አቡነ ማቴዎስ በበኩላቸው ደግሞ በህግ የሚጠይቅና የሚያስቆም አካል አልተገኘም ሲሉ ወቅሰዋል። ተቀዳሚ አድርገን የምንመለከተው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ የተሰማራውን የምስራቅ እዝም በተመለከተ ዛሬ ማብራሪያ የሰጡ ሲሆን በማብራሪያቸውም ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎችን የውጭ ኃይሎች አጀንዳ ተሸካሚ ሲሉ ከሰዋል አባታችን ብፁዕ ወቅዱስ አቡነ ማቲያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉም ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ ሲሆን አባታችን ይህንን ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ብቻ ነው ብለዋል ርዕሰ መስተዳድሩ በበኩላቸው ደግሞ ታጣ ታጣቂዎች እንቅስቃሴ የጀመሩት ክልሉን አፍርሰው ስልጣን በኃይል ለመቀማት ነበር ያሉት እርሰ መስተዳድር አቶ አረጋ ከበደ ይህ ሴራቸው ከሽፏል ሲሉ ግምገማቸውን አስቀምጠዋል። ቀጥለውም ጽንፈኛው ቡድን የውጭ ኃይሎችን ተልኮ ተሸክሞ ክልሉን የብጥብጥና የውከታው ድማ ከማድረግ ባለፈ ክልሉን ለማፍረስ ያደረግነው ሙከራና ሴራ በማክሸፍ በጎጃምና ደቡብ ጎንደር እንዲሁም በሌሎች አካባቢ ተሰማርተው ለክልሉ ሰላም መረጋጋት ለመስራት መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ ሰራዊት አባላት ተጠቃሽ ናቸው በማለት ለመከላከያ ያላቸውን አክብሮት ገልጸዋል። አክለውም ፕሬዝዳንቱ የምስራቅ እዝ የክልሉን ሰላም ከማስከበር ባለፈ የክልሉን ኃይል በማሰልጠንና በማደራጀት እያገዘ መሆኑን በንግግራቸው ያነሱ ሲሆን የመንግስት መዋቅሩን በማደራጀትና በማወያየት ተዘግተው የነበሩ አገልግሎት ሰጭ ተቋማት ክፍት እንዲሆኑ በማድረግ የበኩሉን ሚና ተወጥቷል ሲል ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይ እዙ በብር ሸለቆ ማሰልጠኛ የትምህርት ቤት አሰልጣኞችን በመላክና የእዙ ዋና አዛዥ በአካል እየተገኙ በማሰልጠን ከኦፕሬሽኑና ለህግ ማስከበሩ ጎን ለጎን አበረታች ሥራዎችን ሰርተዋል ሲሉ ለመከላከያ ያላቸውን ክብር ገልጸዋል። የርዕሰ መስተዳድሩ ንግግር በዚህ ቆየንና ሀገራችን ከገባችበት ፈተና አንጻር ብፁዕ ወቅዱስ አቡነ ማትያስ ያደረጉት ንግግር መፍትሄ ነው ልንል ብፁ ወቅዱስ አቡነ ማቲያስ ሁሉም አካላት በሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችን እናስተላልፋለን ብለዋል። ፓትርያርኩ በመግለጫቸው በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና፣ በሀገሪቱ አንድነት እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው ዕድል ጤናማ አይሆንም ተብሎ አይታሰብም ሲሉም አክለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ የእርስ በርስ ግጭት ቁሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉም አሳስበዋል። በዘመናችን እየተከሰተ ያለው ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣ አይችልም ያሉት ፓትርያርኩ ጉባኤው ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል በስብሰባው ሊተለም ይገባል ሲሉ የአደራ መልእክታቸውን አስተላልፈዋል። በተጨማሪም ቤተ ክርስቲያኗ ፈተና ውስጥ መሆኗን የጠቀሱት ብፁዕ ወቅዱስ አቡነ ማትያስ ስም የማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ብለዋል። ይህም ሕገ መንግስት በቀጥታ የሚጻረር ድርጊት መሆኑን ገልጸው ሆኖም በህግ የሚጠይቅ የሚያስቆም አካል አልተገኘም ሲሉ ወቅሰዋል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።